ሰላም ጤና ይስጥልን። የተከበራችሁ አድማጮቻችን ከማሻ ኤፍኤም 38 የሰዓቱን ዜና ወደ እናንተ እናደርሳለን። በቅድሚያም አርስተ ዜና፣ ወጣቱ ትውልድ በሀገር ግንባታ ሂደት ውስጥ የበኩሉ ሚና እንዲወጣ ተጠየቀ። በበጀት ዓመቱ ባለፉት ወራት 88 ባለሀብቶች የኢንቨስትመንት ፍቃድ ወስደው ወደ ስራ ገብቷል ሲል የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ንግድና ኢንቨስትመንት ቢሮ አስታወቀ። ለኢትዮጵያ ታምርት ንቅናቄ የላቀ ውጤታማነት ተቋማት የተቀናጀና የተናበበ አሰራርን በመተግበር እንደሚጠበቅባቸው የኢንዱስትሪ ሚኒስቴር መላኩ አለበል አስታወቁ። አሜሪካ የገንዘብ ድጋፏን የምታቋርጥ ከሆነ መከላከል እንደሚቻልባቸው በሽታዎች አንድ ሚሊዮን የሚሆኑ ህጻናት ህይወታቸው ሊያልፍ እንደሚችል ዓለም አቀፍ የጤና ተቋም አስጠንቅቋል። የሚሉት ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ልጅ አለማሞ ነኝ። ሰራተኞች የስራ ስነ ምግባር ተከትለው መስራት እንዳለባቸው ተጠቆመ። ለማሻ ኤፍኤም ሬዲዮ ጣቢያ ሰራተኞች የሚዲያ ተቋማት ሰራተኞች በስነ ምግባር መመሪያ ዙሪያ ከደቡብ ሬዲዮ ና ቴሌቪዥን ድርጅት በመጡ አካላት ስልጠና ተሰጥቷል። በመድረኩ የመክፈቻ ንግግር ያደረጉት የማሻ ኤፍኤም ሬዲዮ ጣቢያ ምክትል ስራ አስኪያጅ ና የይዘት ዘርፍ ኃላፊ አቶ ታደሰ ጋረፎ የደቡብ ሬዲዮ ና ቴሌቪዥን ድርጅት ካሁን በፊት ለማሻ ኤፍኤም ሬዲዮ ጣቢያ በቴክኖሎጂና በይዘት ዘርፍ ተደጋጋሚ ስልጠና መስጠቱን በማንሳት የዛሬው መድረክ ባለሙያው የስራ ስነ ምግባር ተከትለው በመስራት ውጤታማ እንዲሆኑ የሚያግዝ ነው ብለዋል። የስልጠና ሰነዱን ያቀረቡት የደቡብ ሬዲዮ ና ቴሌቪዥን ድርጅት የሰው ሀብት ልማት ቡድን መሪ አቶ ብርሃኑ ኃይለ ሚካኤል የስራ ስነ ምግባር በተመለከተ የሚዘጋጀው መመሪያ ሰራተኞችን ለመቅጣት ሳይሆን ለማብቃትና ለማስተማር እንደሆነ በማንሳት የደቡብ ሬዲዮ ና ቴሌቪዥን ድርጅት ማሻ ቅርንጫፍ ከተቋቋመ አጭር ጊዜ ቢሆንም የሚደነቅ ስራ እየሰራ ይገኛል ነው ያሉት። በደቡብ ሬድዮ ና ቴሌቪዥን ድርጅት የሰው ሀብት አስተዳደር ቡድን መሪ አቶ ኃይሉ መኩሪያ ሉ መኩሪያ የሚዲያ ስነምግባር ተከትለው መስራት እንደሚገባ ገልጸው ተቋሙ የጀመራቸውን መልካም የስራ እንቅስቃሴ አጠናክሮ መቀጠል እንዳለበት ሀሳብ ሰጥቷል። ተሳታፊዎች በበኩላቸው ስልጠናው ባለሙያው ስራውን በመርህ ና በስነ ምግባር እንድሰራ ስለሚያግዘው ጥቅሙ የጎላ ነው በማለት ሀሳባቸውን በማንሳት ድርጅቱ በየወቅቱ ለሚሰጠው ስልጠና ምስጋናቸውን አቅርቧል ሲል አማኔል ምትኩ ዘግቧል። ወጣቱ ትውልድ በአገር ግንባታ ሂደት ውስጥ የበኩሉን ሚና እንዲወጣ ተጠየቀ። በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ላይ የወጣቶች ሚና በሚል መሪ ቃል የብልጽግና ፓርቲ የወጣቶች ክንፍ አባላት የንቅናቄ መድረክ በሸካ ዞን ማሻ ወረዳ ተካሂዷል። ዘገባው የበዛብ ታደሰ ነው። ለዝርዝሩ ሀና ግርማ በውይይቱ የመክፈቻ ንግግር ያደረጉት የማሻወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ደመቀ ወልደየስ ብልጽግና የወጣቶችን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ የወጣቶችን ተሳትፎ ለማሳደግ ትኩረት አድርጎ እየሰራ መሆኑን ገልጸው ወጣቱ በሀገራዊ አጀንዳዎች ላይ ግንዛቤ በመያዝ ለተፈጻሚነቱ ልሰራ ይገባል ብለዋል የማሻወረዳ ብልጽግና ፓርቲ ፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ ሳሙኤል ገሪቶ በበኩላቸው በሀገር ግንባታ ሂደት ውስጥ የወጣቶች ሚና ጉልህ በመሆኑ ወጣ ወጣቱ ለሰላም ግንባታ የራሱን ድርሻ ሊወጣ እንደሚገባም ጠይቀዋል። ወጣቱ የኢኮኖሚ ልማትን በማፋጠር ረገድ በአካባቢው ያለውን እምቅ አቅም በመጠቀም ብልጽግናን ለማረጋገጥ ትኩረት አድርጎ መስራት ይጠበቅበታልም ብለዋል። አቶ ሳሙኤል አክለውም የቴክኖሎጂ እድገቱን ታሳቢ ያደረገ ጠንካራ የሚዲያና ኮሚኒኬሽን ስራ በመስራትና የዲፕሎማሲ ግንኙነትን በማጠናከር ገዢ ትርክትን ለመገንባት የበኩሉን ድርሻ ሊጫወት ይገባልም ነው ያሉት። የውይይት ሰነድ ያቀረቡት የብልጽግና ፓርቲ ወጣቶች ክንፍ ኃላፊ አቶ ተሻሌ አዲ ነው። በሁለተኛ መደበኛ ጉባኤ የተወሰኑ ውሳኔዎችና አቅጣጫዎች መሰረት ጠንካራ ፓርቲ ግንባታ፣ ገዢ ትርክትን መገንባት፣ የሰላም ግንባታን ስራ ማጠናከርና ሌሎች ጉዳዮች ላይ ያተኮረ የውይይት ሰነድ አቅርበዋል። በውይይቱ ከተሳተፉት ወጣቶች መካከል አቶ ሳይለ ገልቶና አጥናፉ አንገሎ እንደ ገለጹት ከቅርብ ጊዜያት ወዲህ እየታየ ያለውን ለውጥ የሚደነቅ መሆኑን አንስተው የኑሮ ውድነትና ህገ ወጥ ነጋዴዎችን ከመከላከል አኳያ የወጣቱን ስብና ግንባታ ስራዎች፣ የተማሪ ውጤት ማሻሻል የስራ ዕድል ፈጠራ የአካባቢ ጸጋን ከማልማትና አሳታፊነት ላይ በቀጣይ በትኩረት እንዲሰራም ጠይቀዋል። በመጨረሻም ከወጣቱ ለተነሱ ጥያቄዎች የሚመለከታቸው ባለድርሻ አካላት ምላሽና ማብራሪያ በመስጠት መድረኩ ተጠናቋል። የስዳማ ብሔር የዘመን መለወጫ የፊቼ ጨንበላ ለበዓል በስኬት መጠናቀቁን የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ ገለጹ። በዓሉ በተለይም በሐዋሳ ሶሬሳ ጉደማሌ ከፍተኛ ቁጥር ያለው ሕዝብ በሚገኝበት የሚከበር በመሆኑ አስቀድሞ ዝግጅት መደረጉን ለኢትዮጵያ ዜና አገልግሎት ገልጸዋል። በዓሉ በድምቀት ተከብሮ እንዲጠናቀቅ የክልሉ ማህበረሰብ ከጸጥታ ኃይሉ ጋር በመሆን የተቀናጀ ጥረት ማድረጋቸውን ጠቅሰው ለዚህም ምስጋና አቅርበዋል። በአሁኑ ሰዓትም ከተለያዩ አካባቢዎች በዓሉን ለመታደም የመጡ እንግዶች ሰላም ወደ የመጡበት እየተመለሱ መሆናቸውን ጠቁሟል ሲል ፋና ብሮድካስት ኮርፖሬት ዘግቧል። በበጀት ዓመቱ ባለፉት ወራት 88 ባለ ሀብታዎች የኢንቨስትመንት ፍቃድ ወስደው ወደ ሥራ ገብተዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በበጀት ዓመቱ ባለፉት ወራት ከ56 ቢሊዮን ብር በላይ ካፒታል ያስመዘገቡ 88 ባለ ሀብታዎች የኢንቨስትመንት ፍቃድ ወስደው ወደ ሥራ መግባታቸውን የክልሉ ንግድና ኢንቨስትመንት ቢሮ አስታወቀ። ዘገባው የኢትዮጵያ ዜና አገልግሎት ነው። ለተጨማሪው ወንድም አገኝ ገሪቶ የቢሮ ኃላፊ አቶ ተመስገን ከበደ እንዳሉት በበጀት ዓመቱ ባለፉት ወራት ከ5.6 ቢሊዮን ብር በላይ ካፒታል ያስመዘገቡ 88 የኢንቨስትመንት ፕሮጀክቶች ፈቃድ ተሰጥቷቸው ወደ ስራ ገብተዋል። የኢንቨስትመንት ፕሮጀክቶች በግብርና፣ በቱሪዝም፣ በማዕድን፣ በኢንዱስትሪና በአገልግሎት ዘርፍ የተሰማሩ መሆናቸውን ተናግረው ከ1300 በላይ ዜጎች ቋሚ የስራ ዕድል መፍጠራቸውን አመላክተዋል። በክልሉ ኢንቨስትመንት ለመሳብ የሚያግዙ ፈጣ ና ቀልጣፋ የአሰራር ስርዓት በመዘርጋት የኢንቨስትመንት ፍሰት እየጨመረ እንደሚገኝ ጠቅሰዋል። ክልሉ በተለያዩ ዘርፎች በመሰማራት ውጤታማ መሆን የሚቻልበት ሰፊ ፀጋ ያለበት መሆኑን ያነሱት ኃላፊው በትኩረት ማነስ እና በአሰራር ችግር ሳቢያ በተገቢው ያለመልማቱንና መጠቀም እንዳልተቻለ ገልጸዋል። ችግሩን ከመሰረቱ ለመፍታት በተወሰደ የእርምጃ ጥያቄ ያቀረቡ ባለሀብቶች በአጭር ጊዜ ፍቃድ የሚሰጥበት ቀልጣፋ አሰራርና መስተንግዶ እንዲሁም የመ የመሬት ዝግጅትና ሌሎች መስተካከላቸውን ለፍሰቱ መጨመር እንደ ምክንያት አንስተዋል። በቀጣይ በክልሉ በሰፊው የሚመረቱ ቡና፣ ፍራፍሬና ሌሎች ምርቶችን እሴት ጨምሮ መላክ የሚያስችሉ የአግሮ ፕሮሴሲንግ ኢንዱስትሪዎችን የመሳብ ስራ በትኩረት ይሰራል ብለዋል። ይህም ከፍተኛ የስራ እድል እንደሚፈጥር አንስተው ለዚህ የሚሆኑ አሰራሮች የተመቻቹ መሆኑንም አብራርተዋል። ክልሉ ከፍተኛ የቁም እንስሳት ሀብት መገኛ በመሆኑ የሥጋ የስጋ ምርቶችን በዘመናዊ መንገድ በማዘጋጀት በቀጣይ ወደ ውጭ ገበያ ለማቅረብ በአጭር ጊዜ እቅድ ባለሀብቶችን የመጋበዝ ስራ እየተሰራ ነው ብለዋል። መንገድን ጨምሮ የተለያዩ መሰረተ ልማት ከማሟላት አኳያም የክልሉ መንግስት ትኩረት ሰጥቶ እየሰራ እንደሚገኝ አቶ ተመስገን ተናግረዋል። በትንታኔ ወደ ያዝነው ዜና በግብርና ዘርፍ የሚስተዋለውን የመልማት አቅም በተገቢው በመጠቀም አርሶ አደሮች ተጠቃሚ እንዲሆኑ ሊሰራ እንደሚገባ የሸካ ዞን ምክር ቤት አባላት ገለጹ። አባላቱ በተለይ የገበያ ትስስር ላይ የሚስተዋሉ ችግሮች ሊቀረፉ እንደሚገባም ጠይቀዋል። ዘገባው የታሪኩ ታደሰ ነው። ተጨማሪ አለው። የሸካ ዞን ምክር ቤት አምስተኛ ዙር 11ኛ ዓመት የስራ ዘመን 22ተኛ መደበኛ ጉባኤ ላይ ከተሳተፉት ምክር ቤት አባላት መካከል አብዛኞቹ ያነሱት ከዚህን በፊት ትኩረት እንዲደረግ አስተያየት ተሰጥቶ በእርሻ ዘርፍ ስራዎች ላይ ለውጥ እየመጣ መሆኑ ነው የተገለጸው። እርሻ ስራችን አሁን ባለው ቁመና ካለው ችግር እየተላቀቅን የመጣንበት አግባብ አለ። ከበፊቱ ጋር ስናነጻጽር የዛሬ ዓመት ምን ገምግመን ነበር? የዛሬ ሁለት ዓመት ምን ነበር? አሁን ላይ ግን ምን ለውጥ አመጣ የምለውን ስናይ እጅግ ትልቅ ለውጥ አለ። በተለይ ከሪፖርቱም አይተናል ወርደንም ድጋፍ ካደረግነው መስክ ጉብኝት ላይ ከሄድነው አንፃር የተሻሉ ነገሮች አሉ። ከግብርና አንጻር አጠቃላይ አፈፃፀም ሳይ ከጊዜ ወደ ጊዜ የማደግ ሁኔታዎች አሉ። ከምክር ቤት አባላት መካከል ዶክተር ጀመረ ቆጭቶም ይህንኑ ሀሳብ ይጋራሉ። ሪፖርቱ ምርጥ ነው። ከዚህ በፊት ስናነሳቸው የነበሩ ብዙ ጥያቄዎች ተመልሶ መሻሻሎች አይተናል። በግብርና አካባቢ ስለተደረጉ ሪፖርቶች እጅግ በጣም እናመሰግናለን። መልካም ነው። በተለይ በአትክልት ምርት ዙሪያ የገበያ ትስስር አለመፈጠሩ ለቀጣይ አምራቹን ተስፋ እንዳያስቆርጥ ትኩረት ሊደረግ ይገባልም ብሏል። አርሶ አደሙ ማሳ ላይ ምርቱ ትክክል መሆኑን ባለሙያ ካመነ ይህን ያክል ኩንታል ያወጣል የሚባል ከሆነ ሰባ አምስት ፐርሰንት ገንዘብ ከፍሎ ማስቆፈር አለበት። ከተቆፈረ ከተመረተ በኋላ የወደቀ ሬሳ መቅበር እኮ ነው ገበሬውም አንስቶ በማይረባ ዋጋ ይሸጣል። የቺፕስ ፋብሪካዎች ፕሮሰሲንግ ማንፋክቸሪ ወደዚህ ጅምጥ ቦታ በነፃ ይሰጣቸው። ዞኑ እየለቀቀ ያቸው ቤቶች አሉ፣ ቦታዎች አሉ። እነዛ አሁን ቢሰጥ እዚህ ጋር መጥቶ ፕሮሰሲንግ ቢኖር አርሶ አደሩ ሰርቶ ይጠቀማል። ሌሎችም ስራ እድል ይፈጥራል እኮ ስራ ሲኖር እኮ እኛ የመንግስት ሰራተኞች ማታም እኮ ልንሰራ እንችላለን። ዛ ቦታ ማኔጀር እንሆናለን። ግብይት ግብይት ግብይት ግብይት አደራ ሁነ አሁን ለእኛ የአትክልት ጊዜ ነው። እንደ ዞናችን ማሻ ወረዳ የምንበለው አንድራቻ ላይ ሌሎቹም ላይ በጥቂቱ ከሚያመርቱት ከኪ ወረዳ ጋር ተያይዞ በተለይ የአትክልት ምርት ወቅት ስለሆነ ወደ ውይይት ማይከሉ ተጠናክሮ በጣም ትኩረት ተደርጎ ካልተሰራ እጅግ ከባድ ነው። ከዚህም በፊት የገበያ ትስስር ችግር እንዲቀረፍ በቀረበው ሀሳብ መሰረት የምርት ትመና ዳታ የመሰብሰብ ስራ መሰራቱን ያነሱት ደግሞ የሸካ ዞን ንግድና ኢንቨስትመንት መምሪያ ኃላፊ አቶ መለሰ አበበ ናቸው። ከገበያ ትስስር የምክር ቤት አባላትን በተደጋጋሚ ሲያነሱ የነበሩትና በዶክመንተሪ ሪፖርቱ ላይ እያየነው ነገር በጣም አሳዛኝ ነው። አምና ገምግመን ከግብርና ጋር የ2017 የምርት ትመናን ዳታ ወስደን ትስስር ለመፍጠር ሞክረን ነበር። ከክልል ጋር በመተባበር ክልሉ ከዩኒቨርሲቲዎች ጋር ለማስተሳሰር ሙከራ አድርጓል። ግን የተሳካ ሙከራ አልነበረም። እኛም በዞናችን ባለው ኤፍኤም አናውንስ አድርገናል፣ ለ15 ቀን ያክል ግን ከሙከራ ባለፈ ትስስር የተፈጠረበት አግባብ የለምና እሱን በሚመለከት ገበያን ከሚፈጥሩ አካላት አንዱ በጣም አዝኛለሁ። በቀጣይ ደግሞ ማንኛውንም አማራጭ በመጠቀም አምራቹ አርሶአደር ተጠቃሚ የሚሆንበትን መንገድ ከባለድርሻ አካላት ጋር እንፈጥራለን ብለዋል። ሰው ቀጣይ ላይ ምን ማድረግ አለብን? ማንኛውንም የሚፈርት ተጠቅመን ስራውን መስራት መቻል አለብን። የቀረው እኛ ጋር ስለሆነ ማለት ነው። አርሶአደሩ አምርቷል ወደ ገበያ ማቅረብ አለበት። የገበያ ችግር አለበት። ይህንን ደግሞ ማስተሳሰሪኛ ድርሻ ነው ብለን እንወስዳለን። ለኢትዮጵያ ታምርት ንቅናቄ የላቀ ውጤታማነት ተቋማት የተቀናጀና የተናበበ አሰራር መተግበር እንደሚጠበቅባቸው የኢንዱስትሪ ሚኒስቴር መላኩ አለበል አስታወቁ። የኢትዮጵያ ታምርት ንቅናቄ አምስት ክላስተሮች የ2017 በጀት ዓመት የስምንት ወራት አፈጻጸም እየተገመገመ ነው። በኢትዮጵያ ታምርት ንቅናቄ ለውጥ ማምጣት የቻሉ በርካታ ስራዎች መከናወናቸውን በግምገማው ላይ የገለጹት አቶ መላኩ የአምስቱ ክላስተር ኮሚቴዎች ለንቅናቄ ውጤታማነት ከፍተኛ ሚና መጫወታቸውን ተናግረዋል። የአምራች ዘርፍ እድገት የሁሉንም ተቋማ ተቋማት ርብርብ እንደሚጠይቅና ለንቅናቄው የበለጠ ውጤታማነት የተቋማት ቅንጅታዊ አሰራር ወሳኝ ነው ማለታቸውን የኢትዮጵያ ዜና አገልግሎት ዘግበዋል። የኢንዱስትሪ ሽግግር ለማፋጠን የተጀመሩ ስራዎች ውጤት እያስመዘገቡ መሆኑንና ይህንን ማጠናከር እንደሚገባም አሳስበዋል። የኢትዮጵያ ታምርት ንቅናቄ አምስቱ የክላስተር ኮሚቴዎች የመሰረተ ልማት፣ የፋይናንስ፣ የአቅም ግንባታና ምርምር፣ የኢንቨስትመንትና የግሉ ዘርፍ ናቸው ሲል የኢትዮጵያ ዜና አገልግሎት ዘግበዋል። ብሔራዊ ተሃድሶ ኮሚሽን ከስዊድን የሰላም ደህንነትና ልማት ተቋም ጋር በትብብር ለመስራት ተስማማ። ብሔራዊ ተሃድሶ ኮሚሽን ከስዊድን የሰላም ደህንነት ልማት ተቋም ከሆነው ኤፍቢኤ ጋር የቀድሞ ወጣቶች መልሶ ታጣቂዎችን መልሶ ማቋቋም ፕሮግራም አተግባበር ዙሪያ አብሮ መስራት በሚችሉ ጉዳዮች ላይ የመግባቢያ ስምምነት ተፈራርሟል። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን በዚህ ወቅት የስዊድን መንግስት ለፕሮግራሙ ትግበራ እያደረገ ያለው የገንዘብ ድጋፍን አድንቀዋል። ስምምነቱ ለተቋማዊ አቅም ግንባታ ለምርምር እንዲሁም ዓለም አቀፍ ልምድ ለመቅሰም ከፍተኛ ጠቀሜታ እንደሚኖረው ገልጸዋል። ፕሮግራሙን በዘላቂነት መንግስት በያዘው ጊዜ ለማጠናቀቅ የስዊድን መንግስት የጀመረውን ድጋፍ አጠናክሮ እንዲቀጥልም መጠየቃቸውን የኮሚሽኑ መረጃ አመላክቷል። የተቋሙ ጄኔራል ዳይሬክተር ፔር ኦልሰን በበኩላቸው ኢትዮጵያ ውጤታማ የዲሞቢላይዜሽንና መልሶ ማቋቋም ስራ በጋራ ለማከናወን በስምምነቱ መሰረት እንደሚቀጥልና ትብብሩም ወደ ላቀ ደረጃ እንደሚሸጋገር ገልጸዋል ሲል ፋና ብሮድካስት ኮርፖሬት ዘግ ተሰጥቷል። የስራና ክህሎት ሚኒስቴር እና ትራንስፖርትና ሎጂስቲክ ሚኒስቴር በጋራ ለመስራት የሚያስችላቸው የመግባቢያ ስምምነት ተፈራረሙ። ዘገባው የኢትዮጵያ ዜና አገልግሎት ነው። ለተጨማሪው ምን ታምር አስፋው የስራና ክህሎት ሚኒስትር ሙፈሪያት ካሚል እንዲሁም የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሚ ናቸው ስምምነቱን የፈረሙት። የስምምነቱ ዓላማ ብቁ አሽከርካሪዎችን በማፍራት በትራፊክ አደጋ የሚደርሰውን ጉዳት በመቀነስ የመንገድ ደህንነትን ለማሳደግ መሆኑ ተገልጿል። እንዲሁም ኢትዮጵያውያን አሽከርካሪዎች በዓለም አቀፍ ገበያ ተፈላጊነታቸው እንዲያድግ መሆኑም ተመላክቷል። በስምምነቱ ሁለቱ ተቋማት በአሽከርካሪዎች ስልጠና ላይ በጋራ ለመስራት ያላቸውን ቁርጠኝነት ገልጸዋል ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስተር ዶክተር አለሙ ስሜ የስምምነቱ መነሻ የመንገድ ደህንነት ችግርን በዘላቂነት ለመፍታት ያለመ መሆኑን ገልጸዋል። ስምምነቱ አሽከርካሪ የሚያስፈልገውን ክህሎት እና ባህሪ ለማስጨበጥ በስልጠና ምዘናና ደረጃ አሰጣጥ ላይ በጋራ ለመስራት መሆኑን ተናግረዋል። ይህም በዘርፉ ያሉ ችግሮችን በመቀነስ ረገድ መሰረታዊ ለውጥ የሚያመጣ ነው ብለዋል። የስራና ክህሎት ሚኒስተሯ ሙፈሪያት ካሚል በበኩላቸው ስምምነቱ ትልቅ ትርጉም የሚሰጠው መሆኑን ገልጸዋል። ስምምነቱ ያለውን ጉድለት ለመፍታት የሚያስችልና በትራፊክ አደጋ ምክንያት የሚመጡ ኢኮኖሚያዊና ማህበራዊ ቀውሶችን ለመፍታት እንደሚያስችልም አንስተዋል። በስምምነቱ መሠረት ስታንዳርዶችን በመቅረጽ የቴክኒክ ስልጠናዎችን በመስጠትና በስምምነቱ የተቀመጡ ጉዳዮች ላይ በማተኮር ለዘርፉ ልህቀት በትኩረት እንደሚሰራ አረጋግጠዋል። የስነ ተዋልዶ ጤናና የቤተሰብ እቅድ አገልግሎት ተደራሽነትን በማሳደግ የተያዘውን ሀገራዊ እቅድ ከግብ ለማድረስ በትኩረት የተሰራ መሆኑን ጤና ሚኒስቴር ገለጸ። የቤተሰብ እቅድና የስነ ተዋልዶ አስፈላጊነትና አተገባበር ላይ የሚመክር የባለድርሻ አካላት መድረክ በመቀሌ ከተማ ተካሂዷል። በምክክር መድረኩ ላይም በጤና ሚኒስቴር የስነ ተዋልዶ ጤና የቤተሰብ እቅድና የወጣቶች ፕሮግራም ኃላፊ ዶክተር አለማየሁ ዱጉማ ለኢትዮጵያ ዜና አገልግሎት እንደተናገሩት የጤና ተቋማት ግብዓት የማሟላትና የግንዛቤ ማስጨበጫ ስልጠናዎች ሰዎችን የመስጠት ስራ ተጠናክሮ ቀጥለዋል። አሁን ላይ 41 በመቶ ያለውን የአገሪቱን የቤተሰብ እቅድ አገልግሎት ተደራሽነት እንደ አውሮፓውያን አቆጣጠር በ2030 54 በመቶ ለማድረስ የተያዙን እቅድ ለማሳካት ሁሉም ክልሎች ትኩረት ሰጥተው መስራት እንደሚገባቸው ተናግረዋል። አገልግሎቱ ለሀገራቱ ለሀገሪቱ የጤና ስርዓት ማሻሻልና ከጤና ጋር የተዛመዱ ዘላቂ ልማት ግቦችን ለማሳካት ትልቅ አስተዋጽኦ አለው ብለዋል። በከተሞች በአርሶና አርብቶ አደሩ በትምህርት ቤቶችና በስራ ቦታ ሁሉ ጥራትና ፍትሐዊ ተደራሽነት ያለው አገልግሎትና ስልጠናዎችን ለመስጠት ጥረት እየተደረገ መሆኑን አንስተዋል። በሀገሪቱ ባለፉት ሰባት ወራት የምክርና ግንዛቤ ማስጨበጫ ስልጠናዎችን መውሰድ ከሚገባቸው ሴቶችና ወጣቶች መካከል 76 በመቶ ያህሉ አገልግሎቱን እንዲያገኙ ተደርጓል አድርጓል ብለዋል። የውጭ ግንኙነት ኮሚቴ የአፍሪካ ፖሊሲ ከፍተኛ ፕሮፌሽናል ስታፍ አባል ጆን ቶማስ ዘዊስኪ ጋር በዋሽንግተን ዲሲ ተወያይተዋል። አምባሳደር ብናልፍ ከቶማስ ዘዊስኪ ጋር፣ ቶማስ ማስ ይቅርታ፣ ከቶማስ ዘዊስኪ ጋር ግልጽና ተጠቃሚ ውይይት ማድረጋቸውን በዋሽንግተን ዲሲ የኢትዮጵያ ኤምባሲ መረጃ ያመለክታል። በውይይቱ ሁለቱ ወገኖች በኢትዮጵያና ና አሜሪካ መካከል ያለውን አሁናዊ ግንኙነት ሁኔታ ገምግሟል። የሁለቱ አገራት ግንኙነት ይበልጥ ሊጠናከር በሚ ልባቸው መንገዶች ላይ ሀሳብ ተለዋውጠዋል። በቅርበት ተገናኝቶ መስራትን ጠቀሜታውን በውይይታቸው አጽንኦት ሲሰጡ ጉዳይ ሲሆን በቀጣይ የሁለትዮሽ ግንኙነታቸውን አጠናክሮ ለመቀጠል መስማማታቸውን ኤምባሲው በመረጃው አመላክቷል ሲል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። በመጨረሻም አሜሪካ የገንዘብ ድጋፏን የምታቋርት ከሆነ መከላከል በሚቻል በሽታዎች አንድ ሚሊዮን የሚሆኑ ህጻናት ህይወታቸው ሊያልፍ እንደሚችል ዓለም አቀፍ የጤና ተቋም አስጠንቅቋል። ዘገባው የቢቢሲ ነው። ተጨማሪውን አማኑኤል ምትኩ ያቀርበዋል። በማደግ ላይ ላሉ ሀገራት ወሳኝ ክትባቶችን በማቅረብ የምታውቀው ጋቪ የተባለው ድርጅት ኃላፊ ዶክተር ሳኒያ ኒሽጣር የአሜሪካ እርዳታ መቋረጥ በዓለም አቀፍ የጤና ደህንነት ላይ አስከፊ ተጽዕኖ ይኖረዋል ሲሉ ለቢቢሲ ተናግረዋል። ኃላፊው ይህንን ያሉት ድርጅቱ ሶስተኛው ለጋሽ ሀገር የሆነችው አሜሪካ ድጋፏን ለማቋረጥ መወጠኗን ኒውዮርክ ፖስት መዘገቡን ተከትሎ ነው። ጋቪ እስካሁን የእርዳታ ማቋረጥ ማሳወቂያ ከአሜሪካ ያልደረሰው ሲሆን ለ2025 እንቅስቃሴው የሚሆን 300 ሚሊዮን ዶላር ገንዘብ እንዲሁም የረጅም ጊዜ እርዳታ ለማግኘት